መረጃ አለኝ። እሷንም እንግዲህ ትናንትና እህቶቻችን ያጀማ ሼር እያደረጋችሁ አይደለም። ለምን ሼር አታርጉም? ሼር አርጉ ያጀማ። እዚህ ያለን ሰዎች 160 ምናምን በደንብ ሼር አርጉ። ወሳኝ መልእክት ነው። ሰው መጠነቀቅ አለበት። ከነዚህ ሁለት በጣም ብዙ እህቶቻችን ብር ተበልተዋል። መረጃ አለን። መልእክቱ እንዲዳረስልን ስለምፈልግ በደንብ ሼር አርጉ። እዚህ የገባችው ሰዎች ለ10 ለ10 ሰው ሼር አርጉ። ወሳኝ የሆነ መልእክት ነው። እሰማለሁ። ድምፄ ይሰማል? እሰማለሁ። ኦኬ ነው። ኦኬ አሁን በደንብ ሼር አርጉ። ያ ማሻአላ ሾክረን ሾክረን አሁ ለምን መጀመሪያ እነሱን በውስጥ አታዋራችሁ? ምላሎች ደውዬላት አለው። ዛሬ እሷ ምን ታደረጋለች? አዲስ ሰው ሲደውላት አዲስ ቁጥር ታነሳና ከዘማ እንደሆነ ካወቀች እሷ የምትፈልገው ሰው ከሆነ ታናገረች፣ ካልሆነ ብሎክ ታደረጋለች። ስደውላት ቪዲዮ ቀርቻት አለው ምናምን ሁሉ ነገር ማስረጃ አለኝ። ግን ትንሽ ሰው ይግባ። ማስረጃ አለኝ እንደደወልኩላት የጻፈችልኝን ሁሉ ነገር መስረጃ አለኝ መጀመሪያ እሷን ሳላናግራት ፎቶን አልለጥፍም። ትናንትና እህቶቻችን መጥተው ብር በልተናለች ብለው ሲናገሩ ሁላችሁ ሰምታችኋል። እኔ ያልኳቸው መጀመሪያ ሳዳና አሊ ላናግራቸው ነገደው ደዊ ያናግራቸዋለሁ የነሱን፣ የእነሱን ማሳብ ሰምቼ ተመልሼ ይመጣና እነግራቸዋለሁ ያልኳቸው። ስለዚህ አሁን ግን ግዴታ ሆኖብኛል ፎቶ መለጠፍና ስለነዚህ ሰዎች ማስጠንቀቅ ለምን ያደረጉት ነገር እነግራችኋለሁ። ግን በደንብ በመጀመሪያ ሼር አድርጉ። ገና ነን በደንብ ታብ ሼር እያደረግን ታብ ሼር እያደረግን ታብ ሼር እያደረግን መታል። ለምን እነዚህ ምስኪን እህቶቻችን አረብ ሀገር ያሉት ደረጃ አጥባ፣ በዚህ ሙቀት መጥበክ ላይ ቁማ፣ ምግብ ሰርታ ያገኘችውን ብር አራት መቶ ሺህ ሁለት መቶ ሺህ ሶስት መቶ ሺህ እሷ ኢትዮጵያ ቁጭ ብላ አክሲዮን ትገዛልኛለች? ምን ትገዛልኛለች? በማን በእህቶቻችን ብር አዎ መረጃ አለኝ ዩቱብ ላይ እንዳለ ዳውንሎድ እናድርግቼ እኔ ያለ መረጃ አልመጣም መጥፎ እጅ ላይ ነው የወደቅሽው በነገራችን ላይ መጥፎ እጅ ላይ ልንገርሽ ሳዳ ምትባይዋ መጥፎ እጅ ላይ ነው የወደቅሽው ለምን ብዙ መረጃ ስለ አንቺ ገና አወጣለሁ እኔ እኔ ላታቂኝ ትችያለሽ ዝንብያ አደለም እዚህ ጋር መጥቼ ማውራው እድል ሰጥቼሻለሁ እናውራ ስላት ምን የሚፈልገኝ ራሳቸው በላይ ጉዳያቸው ያውሩኝ ከአንተ ጋር ምን አለኝ አለች ወላሂ ተይ እናውራ ሚዲያ ላይ ነገሩ ሳይወጣ እህባክሽን እህቴ ብለምናት ኖ ባሏም እሷም አለ የጻፉትን የጻፉትን አሳያቸዋለሁ፣ መረጃ አለኝ። ኦኬ፣ ስልክን አንስታልኝ መጀመሪያ መረጃ ቀድቻት አለሁ ሁሉ ነገር አለኝ፣ ግን በደም ሼር አርኩ አሁን ሼር አርኩ። ለምን እህቶቻችን እንዲጠነቀቁ። እስቲ ናው ሰውን፣ እቃን ልካለን እናደርሳለን፣ ለቤተሰብ እያሉ ገንዘብ እየተቀበሉ ነው። እሷ ዩቱብ ላይ ወጥታ እዚህ ጋር አክሲዮን ገዝቼ ምን ብዬ እንደዚህ አርግቼ እያለች በማንበር በሚኒዮን የደረሰኝ የሪሲት መዓት የሪሲት መዓት። ዛሬ እናንተ ታዋቂ ስለሆናችሁ እህቶቻችን ብር እየተቀበላችሁ በእህቶቻችን ብር እናንተ የራሳችሁን ኖሮ ቤታችሁን ምናምናችሁን ታሳምራላችሁ። እቺም እኮ እህቴ አረብ ሀገር ያለችው ያን ለፍታ ስንት ወር ዓመት ስድስት ወር ሰርታ የእሷን ያጠራቀመችውን ገንዘብ ልካልሽ የቤት ዕቃና መጅሊስ አርቢ ላኪልኝ ብላሽ፣ አንቺ ግን ለራስሽ የፈለግሽን ነገር ገንዘቡ ታደርጊበታለሽ። በአማነ ሰታት እና ይሄ በጣም ትልቅ ወንጀል ነው። ነቢያችን ስ ላ ሰለም ብለዋል፣ መንገሸና ፈለይሰ ሚና ብለዋል። መረጃ አለን እህቶቻችን። ትናንትና በርካታ እህቶቻችን እባክህን ሙቤ እባክህን እባክህን፣ ቆይቷል በነገራችን ላይ ሰሞኑን የዛ የሀራም ሆም ጉዳይ አጀንዳ ስለያዝኩኝ የዚህ የመዋስ ተብዬው የእነሱ ጉዳይ ይዤ ነው እንጂ ከዛ በፊት ነው እህቶቻቸው እየመጡ በው